ብዙ ሰዎች በልሳን ይሞላል። ከዚህ በኋላ አንደበቶቻቸው ይከፈታል። አሜን እየሱስ ጌታ። ምንም ቃል ይምጣብህ። አንድ ቀን በነገራችን ላይ ማለት ነው፣ ሕፃን ልጅ ገና ሲወለድ ምን ይላል? የሆነ እያደገ ሲመጣ ወይ አባ ይላል አይደል? ወይ ባባ እንዲለው እንግዲህ ልጅ አባ አባ ምናምን ነው የሚሉት። ባባ ከዛ ከትንሽ ጊዜ በኋላ አማ ከዛ ከትንሽ ጊዜ በኋላ አምጣና እያለ ይቀጥላል። ኢየሱስ ጌታ። ከዛ ከሆነ ሰዓት በኋላ አንተ ራስህ በእናትህ ዝም ብለህ አንተ ሰውዬ እስከምትል ድረስ ጆሮን እያደመሃል እንደዛ ከሆነ በቃይ እስከምትረስ እስከምትል ድረስ መስማት ራሱ እስከሚሰለች ድረስ ይህ ሰውዬ ሁ ሰለችኝ እስከምትል ድረስ ዝም ብሎ ያወራል። ደስ ስለሚለው መናገሩ እና ስፒሪቹዋል ላይም ላይክ እንደዚህ ነው። መንፈስ ቅዱስ በአንተ ሲመጣ ምናልባት በአንዴ ላተረትረው ትችላል። ምናልባት በአንዴ ብዙ ላትል ትችላል። ግን ሆሊ ስፒሪት ትንሽ ቋንቋ ውስጥ ያስቀምጣል። ትንሽ እየጠብ ሰርተ ያስቀምጣ ያቺን ማለት ስትጀምር መለማመድ ስትጀምር ሳታስበው ከሆነ ሳ በኋላ ቀኑ ሙሉ በልሳን ራስን እየጸለይክ ታገኛለህ። ሜካባኖ ሙሉ በልሳን እየተቀጣጠልክ እሳት እየጠራ ልሳን ማውራት አንዱ ትልቁ ጥቅም ጨለማው ዓለም አይሰማ የማያውቅ ቋንቋን አሜን። ከእግዚአብሔር ጋር አንተ ብቻ የምታወር አንቺ ብቻ የምታወር ከእግዚአብሔር ዓለም ጋር የምትገናኝበት ኢቭን መላእክቶቹ ለራሱ አይሰማም። የራሳቸው ልሳን አላቸው። አንተ ደግሞ የራስህ ልሳን አለህ። ከእግዚአብሔር ከአባት ጋር የምታወረበት የምትገናኝበት ዛሬ እናገራለሁ በየ አንድ ሰው በልሳን ኃይል አንደበቱ ተሞልቶ ይወጣል። ሜቫኖሳላ ፕራድያስ ታላ ኢየሱስ ጌታን ኢየሱስ ያድና። ከዚህ ማታ ጀምሮ እርግጠኛ ነ አንድ ቀን ሁለት ቀን ተከታታይ በልሳን እየጸለያችሁ የምትቀጣጠሉ ሰዎች ትሆናላችሁ። በመንፈስ ቅዱስ እሳት የምትሞሉ ለምንዶ ታቃላችሁ። መንፈሳዊ ስጦታ መግፋት የለብን መንፈስ ቅዱስ አንተ ጋር በኃይል እንዳለ ማረጋገጫች አንዱ ምልክቶች የመንፈስ ቅዱስ ስጦታዎች ጊፍቶች ናቸው። አሜን ነው። የመንፈስ ቅዱስ ስጦታዎች ጊፍቶች በኃይል እየወጡ እየገነኑ በመጡ ቁጥር መንፈስ ቅዱስ አንቴዮስ ላይ በኃይል እየሰራ ነው። አሜን ነው። ዛሬ አምናለሁ በኢየሱስ አንዳንዱ አንድ አንዱ ላይ የፍርሃት መንፈስ ይወጣ። አንዳንዱ አንዱ ላይ የፍርሃት ስፒሪት ይመጣል። ከዛ አምናለሁ በኢየሱስ በብዙ ክብር እየተሞላ በብዙ መንፈስ እየተሞላ በእሳት እየተሞላ በልሳን እየተሞላ እየተቀጣጠልክ በኢየሱን ትቀጥላል። እሺ፣ ቀጥላለሁ በኢየሱስ ቀጥላለሁ በኢየሱስ አንድ ጸሎት ጸልይና ከዛ ለውሃ ጸልያለሁ። ከዛ ስለ ልሳን ጸልያለሁ። ኢየሱስ ጌታ መጨረሻ ላይ መጸልይ መድረክ ላይ መታችሁ እዚህ ጋር የምጸልየው በልሳን ለማትናገሩ ሰዎች ከዚህ በኋላ ልሳኖችን አንደበቶቻችሁን እግዚአብሔር በኃይል ይከፍታል። እስቲ ይከፍታል በሉ። መጀመሪያ ለሁለት ጸሎት ጸልያለሁ። አሜን። ፓስፖርት ላይ ያዘ ሰው ዘ ፈርስት ጸልያለሁ። ፓስፖርት ላይ ያዘ ሰው ዘ ፈርስት ጸልያለሁ። ችግር የለም። በፎቶም በስልክም ላይ ያዛችሁ ሰው መጀመሪያ ፓስፖርት ላይ ያዘ ሰው ጸልያለሁ። ጃማ ካታታ ነው ሰከ ከፈርውልኝ፣ ከፈርውልኝ፣ ከፈርውልኝ። ዛሬ ጸልያለሁ በኢየሱስ ስም። በሮቹ ላይ ይከፈታል። በሮቹ ላይ ይከፈታል በኢየሱስ ስም። ልጸልይ ከዚህ ሰዓት ጀምሮ በሮች ሁሉ ከፈቻለሁ። በሮች ሁሉ ይከፈቱ። የእግዚአብሔር ይኸው በሮች ሁሉ እግዚአብሔር በህይወት ያያቸው በሮች ሁሉ ከዚህ ማታ ጀምሮ እንዲከፈቱ አዛለሁ። እንዲከፈቱ በኢየሱስም አዛለሁ። እግዚአብሔር በሮችሽን እንዲከፍት በኢየሱስም ተናገር። እግዚአብሔር በሮችሽን እንዲከፍት በኢየሱስም ተናገር። አይዘጋ ያንተ በር፣ ያንቺ በር በኃይል ይከፈት። ያንተ በር፣ ያንቺ በር በኢየሱስም ይከፈት። እግዚአብሔር በሮችሽን እንዲከፍት ተናገርኩኝ። እግዚአብሔር በሮችሽን እንዲከፍት በኢየሱስም ተናገርኩኝ። እንጂ ሸስሌ መናገር እግዚአብሔር በቀጣይ ጊዜ በቀጣይ ወራቶች በቀጣይ ሳምንታቶች በሮቻችሁን እንዲከፍት በኢየሱስ ስም ተናገርኩ። ይሁንብ በኢየሱስ ይሁንብሽ በኢየሱስም ሆነብ በኢየሱስም ሆነብሽ በኢየሱስም ስም ኢንጂ ሰስኔም አሜን። ኢየሱስ ያድና ኢየሱስ ጌታ ወለይ

የክፉ አዋጅ ሁሉ ይገልበጠ። ክፉዎች በኢየሱስም ከእናንተ ህይወት ላይ ይበተኑ። ረጋሜዎች በኢየሱስም ከእናንተ ህይወት ላይ ይመቱ። አፈረስኩ በኢየሱስም የጨለማ አዋጅ ሁሉ ይፍረስ። የበሽታ ጉልበት ሁሉ የተመታ የሆን። በኢየሱስም ቤታችሁ ላይ አስደናቂ ቴስቲሞኒ አስደናቂ ምስክርነት በጤና በሕይወት በስኬት ፈውስ እንዲሆን በኢየሱስም ተናገርኩ። በሙሉ ክብር በኢየሱስም እንድትቆሙ ጸለይኩ። ታላላቅ በረከቶች ቤታችሁ ላይ ይለቀቅ። አዋጆች ሁሉ በኢየሱስም ይመቱ። ረጋሚዎች አያገኟችሁ፣ ክፉዎች አያገኟችሁ እንጂ ሰስኔም ባረኳችሁ። በኢየሱስም እናገራለሁ። ይህን ውሃ ስትጠጡ ይህን ውሃ ለሚጠጣ ሰውሉ ሙሉ ፎስ እንዲሆን በኢየሱስም ጸለይኩ። ሙሉ ፎስ እንዲሆን ጸለይኩ። ሙሉ ፎስ እንዲሆን ጸለይኩ። ሙሉ ፎስ እንዲሆን ጸለይኩ። ሙሉ ፎስ እንዲሆን ጸለይኩ። ቤታችሁ ላይ በረከት ገባ። የጤና በረከት፣ የስኬት በረከት፣ የፎስ በረከት በኢየሱስ በኢየሱስ ሆነባችሁ። በኢየሱስ እንጂ ይሰስሬ ትንሽዬ ተጎንጩ ባካቶስ ነው